አሰላሙአሌኩም ወረህማቱላሂ ወበረካቱሁ ውድና የተከበራችሁ የሰአዳ ፋሚሊዎች እንዴት ናችሁ? ዳናችሁ ወይ? እንኳን እንዳናመጣችሁ ብያለሁ። ተምሌል እስከምሰራ ድረስ ያው ሰአዴ ከሚቃጠል እንደዚያ እንግባ ብዬ ነው። በዛ ላይ ደግሞ ሪኮመንደር እንዲያደርግልኝ ነው። ሪኮመንደር ነው እንግዲህ እንከሰማ በቃ። እንትን እያነበብኩ ነው። እኛ ቬሪ ሳድ ለውሽማ እንዲሆን እኮ ይለያል። አገናኘኝ፣ አሁን ውሽማው አገናኘኝና ፈትፈት ፈትፈት እያረኩኝ እንዳጎርሰው ማለት ነው። ምን ሄደሞ ዳሩን እንትን እንዳለ እንትን እየንጣጣብኝ ማለ ሚኒ ወደ ቆሰለ መሲ መሲ ቡጭ እንጂ፣ እንዴት ላይቭ ነሽ እንዴ? ቢስሚላ ለምንድን ነው ላይቭ ብሎ ይዛ የሚያሳየኝ? ጉድ ኮን ነው ይሄ። የነገረኛ ስልክ ነው በቃ? ቆይ ኮሜንታችሁ ልላችሁ ቅድም ስንት አበላሽቻለሁ ቤቴን። አሁንስ ደግመኛ አላበላሽም። ሰባት ላይክ ብቻ ግቡ፣ ግቡ። ገደልኳችሁ ዛሬ ኮሜንታችን እዚህ ያለውን እያነበብኩ እየሳኩ ነበር። ሰላም አልሚዬ እንደነሽ፣ ዳነሽ ወይ። አሰላሙ አሌይኩም ሬኔስ ዋሊኩም ሰላም ወራህመቱላሂ ወበረካቱ። እስኪ ሸርችልኝ፣ አንቺ መንፈሱ የትክክለኛ ትክክለኛ መንፈሱ ያሉሽ እኮ ሸርችልኝ። እሺ፣ ጎልታታ መጣን። እንኳን ደህና መጣችሁ። ሰላም ነ፣ ሰአዲ እንደነሽ፣ እንዴት ነው አምባሻው ተመቻችሁ? እሺ፣ ከዶሮ ወጣ ወጣ ልበል እኮ ብዬ ነው አሁን ከዶሮ ወጥቻለሁኝ። እሺ፣ ከዚህ በኋላ ዶሮ የለም። እሺ አመጂ ተከፈተ በላይክ። እሺ ተሳስቼ ነው፣ ተሳስቼ ነው። ሰይፍን አየሁ። የት ላይ የት ላይ ነው እንትን ያልሺው? ሰይፍን ያየሽው የት ነው?

አገር እንዴት ነው? ቀዩ መንደሩ ምናምን ማለት ነው። እሺ እዚህ የሌላችሁ ዝናሽ የለሽም። እከረብትሻለሁ። ጉድሽ ነው የሚያፈላልሽ። ነግሬሻለሁ። ግቢ በልና ተሸርተ ሰኒ አረ፣ በጣም የመርሳት ችግር አለብኝ። ምን ሆኜ ነው? ምን ሆነሽ ነው? የረሳሽ ቃል ደግሞ እንትም በልሽ አሁን ውሽም ወይ ትግሬ ውሽም ሲሆን አሪፍ ሰራሽ ብለሽ የለ አከናገኝ አሁን ማለት ነው ተክፍረናል ይቅር ማለት ነው። ወይኔ ባል ይሄን ይሄን እንዳሳማ ደረህን ይሄን ማ እንዳሳማ ጥሩ ጥሩ ብቻ ስማ ባል ሺ ይሄን ይወደዋል በትክክል። ብዙ ጊዜ በጉጉት የምንጠብቀው ነገር ላናገኝ እንችላለን። ሳናስበው ደግሞ በድንገት መገኘት ሊከናወንልን ይችላል እና እርቀን ከምንጓጓ ይልቀን ይልቅ ቀርባችን በድንገት የሚሆን ነገሮች ውጤታማ ጥሩ ይሆናሉ። ለካ ብለሽ ሳዕዲ ልክ ነሽ ሳዲ። እሺ ዝም እያመሰግናለሁኝ። ለካ እስካሁን የቆየች ይህንን ኮሜንት ስትጽፍ የለኝ ነው ቃልዬ። በረደልክ ሙቀቱ፣ በረደልክ ሙቀቱ ምን ይበርዳል? አሁን ፍሬ ሁላችንም ባህሪ ነው። አሞኝ ይሆን እንዴ? አሞኝ ይሆን እንዴ? መርሳትን የምረሳለሁ እናቴ በደንብ ነው ምሰል ስራ ሆኜ ነው። እሺ፣ ስራችሁን ስሩ። ክፈቱና ችግር ቆይ፣ አሁን ስም እጠራለሁ እና ወለጥ ዘለጥ ማየት እፈልጋለሁኝ። ጉዳችሁ ፈላ። ሁላችሁም ግቡኔ፣ የለሁም አብሽር። እሺ፣ በርእሴ የጻፉልኝ አሁን ማፈልጋለሁ በዛ ላይ እንድረስ ውስጥ ወዲ ከፍቶኛል። እግሬን ቢስማር ወቅቶኝ ይኸው ይሄው ተቀምጫለሁኝ እና አይ ሆዲ ባሰን። እንዴ ነው እስኪ ዘና ልበልኝ ከእናንተ ጋር እና አውሩኝ፣ አጫውቱኝ፣ ዱአ አርጉልኝ እላለሁኝ። ከፍት ነው ውዴ። እሺ ህዝብዬ አመሰግናለሁ። ነው ውዴ ህዝብዬ፣ ተኛ እንዴ ህዝብዬ፣ ተኛ እንዴ ዝኑ። ዛሬ ነቀነቀ ብለሻል መሰለኝ ህዝብዬ፣ ተኛ እንዴ አልሽ

ምጣን ያለ ነው ወንድም አለሜ ዛሬማ ጨዋታ ጨምሯል። በጣም ደግሞ ሙሉ ሙሉ ሆነ እንዴ! ስቡ ቃል አበዛችሁት። አሁንም ሁለት ስም አይበቃም እንዴ? አንዳንዴ በህይወት አብዝተን የምንፈልጋቸው ነገሮች ለእኛ በሀሳብ ነው፣ ልክ ጠቃሚ ላይሆኑ ይችላሉ። እኛ ነገሮች ወደ እኛ ለመምጡት ነገሮች በተስፋ እና በመልካም አስተሳሰብ መቀበል ከቻን ድንገት ድንገተኛ ነገሮችን ውብ የሚያደርግ እንችላለን። በጣም አንዳንዴ አብዝተን የሆን ለሰውም የምንጨነቅ ይሆን በህይወታችን በራሳችን በህይወታችን ላይ ራሱ በቃ ይሄን ነገር እንዴት እንትን እንላለን። ይሄን ነገር አናስከፋም። ይሄን ነገር በቃ እንደዚህ ነው ምናምን እንላለን። ግን ያ ነገር ግን ሳይሆን ግን በድንገት የሚመጣ ነገር ግን በጣም ያማረው ያማረ ሆኖና ከኛ ካልጠበቅነው በላይ ሆኖ ነው የምናገኘውና አንዳንዴ ከምንጠብቀው በላይ የማንጠብቀው በጣም ደስ ይላል። በቃ ሳድ መንፈሶች መጡ መጡ። እንዴ አነ እንደ አሁን መጥተዋል። መቶ ሰላሳ Please share like uh, sponsor the channel please thank you so much my family

ማይ ፋሚሊዝ ስፖንሰር ቻናል ፕሊዝ ሸር ሰብስክራይብ፣ ቴንክ ዩ ሶ ማች እወዳቸኋለሁ። በእንግሊዝኛው ሜሲዩ ሚሲዩ አይደለም ሚሲዩ የኔ ጣፋጭ ነው ብሎአልቃል እና በርእሴ ሲጻፉ ሲጻፉ በርእሴ አንዳንዴ በድንገት የሚሆኑ ነገሮች ሰልፍ ይሄድ እንቅልፍ ይሄድ። አዎ ቢሄድ ይሻላል። ኡ ተራዬ እየጨረስኩ ነው። እንደ ዘሙ ስገባ ታይቶኝ ነው፣ ግን አሁን ትዝ ያለኝ የምር ደስ ይወልም። ዘሙዬ ግቢ ግቢ ግቢ። እናቴ፣ ኦ አርበኛ መጣልኝ። ዘምዘምኩ ዘምዘም ኬፍ ሀይል ኬፍ ኩም ፈዲ ሙልሙል ሙቀት አይችልም እንዴ? እንደ ሙልሙል እንዴት ሙቀት ይችላል? ተይ እንጂ። ቀላል ተከተለች። ቃል ግን ያው ፊልም ነው እንግሊዘኛ እንደፈችው ነው ይባላል። አረ ወዴት ወዴት፣ ደሞ መቼ ነው? አይ ሚስቴ ወዴት

እንደ ቦስ ይችላል እንዴት? እጅ ጠይቅልኝ እንደ ቦስ ይችላል እንዴት? ምን ዳቦማ እንዴት ይችላል? ሁሉም አይችልም። አሁን እኮ ሙቀት እኮ ነው ታይ እንጂ ትግ አሁን እንዲሁ ፍሪ ታይ ይሄ በውስጥ በውስጥ ብናወራ አይሻልም? ኤምሲዩ ናፍቅተኛል ነው ፈሳም ጆሮሽ ያረግዳል። እሺ ናፍቅተኛል፣ በቃ ኔ ዛሬ እንግዲህ ምባል እንደ እንግሊዘኛ አይ ሜስ ዩ ይለዋሉ ማለት ነው። ስለዚህ የኔ ባል አይ ሜስ ዩ አይ ላቭ ዩ ሶ ማች ይለዋሉ። ሶ ማች ምንድን ነው ቃል? ሶ ማች ምንድን ነው? ወይኔ ተራ ያልቋል። ቤተሰቦች ስለነበረን ቆይታ ከልብ አመሰግናለሁ። ደስ የሚል በጣም ያማረ ነበር ቃል። ይሄ ከልብ ነው ማመሰግነው፣ የምር በጣም ፈታ አደረከን ማለት ነው ዛሬ። ለምን በዚሁ አናወርጅ? በነካ ብቻ አራ እንዲህ ፍሬ ዳቦ ሙቀት ይችላል፣ ሙል ሙል ግን አይችልም ብለዋል፣ ብርድ ይሻለዋል። አረ ተረኛ ቤት ዘሙ ጋር እንሄድ። በቃ ቤተሰቦቼ ከልብ እናመሰግናለን። ሶ ማች እንጀራ በሚጥሚጣ ማለት ነው። አይ ቃል ተው፣ ተው፣ ተው። እቺ አሁን እቺ ተንኮልህ ና፣ ተው አሁን ወደ ተረኛ ቤት ወደ ተረኛ ቤት፣ ማሻአላህ ደግሞ ሄዱ መጡ። በቃ ምንም ላደርጋችሁ አልችልም። እኔ ወዶች እወዳችኋለሁኝ። ደግሞ ነገ እንገናኝሽ። ኑ ደግሞ በሌላ ቀን እኔ ስገባ ላይ ኑ፣ ሁሌም ኑ፣ ኑ። እሺ፣ እወዳችኋለሁኝ። አዎ፣ አዎ መንፈሶች እያመሰግናልሁኝ። እሺ፣ ቤተሰቦቼ፣ ከልብ ከልብ ነው የማመሰግነው። አሁን ወደ ተረኛ ቤት እንሄድ ስለነበረን ቆይታ በጣም ደስ የሚል ነበረ። ከልብ ነው የምናመሰግነው። በላይ ማለት ደብረው የነበረ አዝናንተኛል ማለት ነው ከሚገባው በላይ። እና አሁን ወደ እስረኛ ቤት ሚሄድ በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ።